ሰበር መረጃ ደርሶናል። ሻቢያን አናም ነውም የትግራይ ጦር አዛዦች ከባድ ስብሰባ። የኢትዮጵያ ዝምታ ያስፈራት ኤርትራ መልእክቷን በማስታወቂያ ሚኒስተሩ በኩል ሰዳለች። የባህር በር ካላገኘን ከባድ ጦርነት ይኖራል የሚለው የፕሬዝዳንቱ ንግግር ተከትሎ ከባድ ስጋት ተደቅኗል። ለብሔራዊ ምርጫ ቦርድ የተሰጠ ጥብቅ ማሳሰቢያ። እኝን ጉዳዮች በዝርዝር እሳታችን በስፋት የምናስደምጣቸው ይሆናል። ሰላም ጤና ይስጥልን በመላው ዓለማት የምትገኘው የታርጌት ኒውስ ቤተሰቦች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 ወደ አስቀደምንላችሁ ጉዳያችን ስናመራ ሻብያን አናምነውም ሲሉ ጀነራል መግቢያ ኃይለ ተናገሩ። የትግራይ ጦር አዛዦች ከባድ ስብሰባ። ከትግራይ ጦር አዛዦች መሀል አንዱ የሆኑትና ከወራት በፊት በመከላከያ ሰራዊት የፋኖ መሪ ናቸው በሚል የተከሰሱት ጀኔራል መግቢያ ኃይለ በትላንትናው ዕለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበር ተሰምቷል። ለመንግስት ቅርበት እንዳለው የሚነገርለት ሉዓላዊ የተባለ የበየነ መረብ ገጽም ምንጮቹን ዋቢ በማድረግ ባወጣው መረጃ ጀኔራል መግቢያ በዚህ ስብሰባ ላይ ሻቢያን አናምነውም ማለታቸውን ዘግቧል። በዚህ ወታደራዊ ስብሰባ የህወሓት አርሚ 13፣ አርሚ 17 ና የአርሚ 11 ከኮር በላይ ና የኮር አዛዦች መገኘታቸውም ተጠቅሷል። በስብሰባው ላይ ጄኔራሉ በአፋር የመሸጉትን የአራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸው ና ጠላቶቻችን ናቸው ሲሉ መናገራቸውን ዘገባውም ጠቅሷል። ከዚህ በተጨማሪ ከሻቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም ማለታቸውን ዘገባውም ጠቅሷል። በስብሰባው ከተሳተፉት መሃልም አንድ ከፍተኛ የኩራዛዥ እኛን የሚበላን ሀራ መሬት አይደለም፣ በነፃ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናል፣ ና መፍትሄ እንፈልግ ማለታቸውም በዘገባው ተጠቅሷል። ስብሰባው ባለመግባባት የተጠናቀቀ ነበር የሚለው ዘገባው ጀኔራል ምግበይ ስብሰባውን አቋርጠው መውጣታቸውንም አካቷል። ወደ ቀጣይ ጉዳያችን ስናመራ የኤርትራው የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል የኢትዮጵያ መንግስት ላለፉት ሁለት ዓመታት በኤርትራ ላይ ሲያደርግ የነበረውን የጦርነት ጉሰማ በቀይ ባህር ላይ የባህር ኃይል እናቋቁማለን ወዘተ የሚለውን ቅስቀሳ ለጊዜው ገታ በማድረግ ከሰሞኑ የኢትዮጵያ መንግስት ዝምታ ውስጥ ገብቷል ሲሉ ተደምጠዋል። ከቀናት በፊት በአዲስ አበባ በተካሄደው የፖሊሲ ሪፎርም ላይ የኢትዮጵያ ውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የኤርትራ መንግስት በሉዓላዊነትና የግዛት አንድነቷ ላይ በሚፈጽሟቸው ጥሰቶች ላይም ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ማለታቸውን ተከትሎ አቶ የማነ ገብረ መስቀል የኢትዮጵያ መንግስት ባለስልጣናት የሚያደርጉት ንግግር አስደንጋጭ ነው ሲሉ ምላሻቸውንም ሰጥተዋል። የማነ ይልቁንም በኢትዮጵያ ውስጥ የሚካሄዱ ግጭቶች ምንጫቸው ከተሳሳተ መንግስታዊ አመራር የመጣ እንደሆነም ገልጸዋል። የኢትዮጵያው ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ወደ ተጎጂነት ትርክት ተቀይረዋል ያሉት የማነ ገብረ መስቀልም ብልጽግና አስፈላጊ ከ ሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክቱ ለጊዜው ዝም ብሏልም ብለዋል። የማነ ይህም ብልጽግና ፓርቲ ባለፉት ሁለት ዓመታት በኤርትራ ላይ በግዴለሽነት ያወጀውን ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው በማለትም ተችተዋል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በር ስም የተስፋፊነት የጦርነት አጀንዳ እያራመደ ነው በማለትም ጭምር የማንም ከሰዋል። ወደ ቀጣይ ጉዳያችን ስናምራ የኡጋንዳው ፕሬዚደንት የባህር በር ካላገኘን ጦርነት ይኖራል ማለታቸውን ተከትሎ ኬንያ ስጋት ላይ ወድቃለች። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ ስቴት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውስጥም ገብተዋል። የኡጋንዳው ፕሬዚደንት ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋትን ቀስቅሷል። የፕሬዚደንቱን ጠንከር ያለ ጥ ጥያቄና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ ሀገሪቱ መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉም ይገኛሉ። ፕሬዚደንቱ ይህንን የተናገሩት ቅዳሜ ጥቅምት 29 2018 ዓም በሰጡትና በሀገሪቱ የቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው ላይ ነው። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ እያደረጉ በነበረበትም በሀገሪቱ ምስራቃዊ ክፍል በምትገኘው መባኔ ከተማም ነው። ፕሬዝደንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና ና የምጣኔ ሀብት ጥንካሬ ውህደትን ባብራሩበት ወቅት ሁለቱንም የባህር በር ባለቤትነትን ጉዳይም አንስተዋል። ሙሴቬኒ አራቱ የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሰረት ወታደራዊና የጠፈር ምርምርን ጨምሮ የቴክኖሎጂ እድገት እንዳላቸውም ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚውን ያግዛል ሲሉም ተናግረዋል። ሙሴቬኒ ኡጋንዳ በባህር ዳርቻ ከሚገኙ ጎረቤቶች ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር በር ላይ መብት እንዳላትን በመግለጽ ያ የማይቻል ከሆነ ወታደራዊ እርምጃዎች ሊኖሩ እንደሚችሉም ፍንጭም ሰጥተዋል። የእኔ ባህር የህንድ ውቅያኖስ ነው ያሉት ፕሬዝደንቱ ሀገሪቱ ያላት የወደብ ማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቅርበዋል። እንዲሁም ውቅያኖሶችና ወደቦች መላው ሀጉሩን ማገልገል አለባቸው በማለትም አንዳንድ የባህር በር ያላቸው ሀገራትን በራስ ወዳድነት አስተሳሰብም ተችተዋል። በኬንያ የውጭ ጉዳይ ሚኒስተር ከፍተኛ ባለስልጣን የሆኑት ኮሪድ ሲንጎይ በሰጡት ምላሽም ሀገራቸው ባለም አቀፍ ህግ እንዲሁም የግዛት መብቷንና የተፈጥሮ ሀብቷን ለሚመለከቱ የህግ ማቀፎች እንደምትገዛ በመጥቀስም የኡጋንዳ መሪ ሀሳብ ከህግ ውጪ መሆኑንም አመላክተዋል። ኬንያ የኡጋንዳ ቁልፍ የንግድና የአቅርቦት አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ የፕሮጀክት እቅዶች እስካሁን ድረስ ተግባራዊ አልሆኑም ሲልም ቢቢሲም ዘግቧል። ወደ ቀጣይ ጉዳያችን ስናመራ ኢሰመኮ ለብሔራዊ ምርጫ ቦርድ ማሳሰቢያ ሰጠ። ኢሰመኮ በ2013 ምርጫ የተስተዋሉ እክሎች ዘንድሮ በሚካሄደው ምርጫ እንዳይደገሙ ጥንቃቄ ማድረግ እንደሚገባ በመጥቀስ ቦርዱን አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን ማሳሰቢያ የሰጠው ከብሔራዊ ምርጫ ቦርድ ጋር በቀጣዩ ምርጫና ሰብአዊ መብቶች አያያዝ ዙሪያ ከመከረም በኋላ በትናንትናው ዕለት ባወጣው መግለጫ ነው። ኢሳመኮ ውይይቱን አስመልክቶ ባወጣው መግለጫ እንዳይከሰቱ ያላቸውን እክሎች ባይገልጽም በ2013 ባወጣው ሪፖርት ግን ዘርዝሯቸው ነበር። ኢሳመኮ በሪፖርቱ በምርጫው መዳረሻ ቀናትና በምርጫው ዕለት ክትትል ባደረግንባቸው በተወሰኑ የምርጫ ክልሎችና ጣቢያዎች ከምርጫው ዕለት ጥቂት ቀናት በፊት በምርጫው ዕለትና ከምርጫው ቀን በኋላ የደረሱትን የሰብአዊ መብት ጥሰቶችን ገልጾ ነበር። የሰው ህይወት መጥፋትና የአካል ጉዳ ተገቢ ያልሆነ ስር በመራጮች ላይ የደረሰ ማስፈራራት፣ በምርጫ ታዛቢዎችና ጋዜጠኞች ላይ ስለደረሰ መጉላላትና ማዋከብ፣ የምርጫው ሂደት ለአካል ጉዳተኛ ሰዎች ያለው ተደራሽነት እና የሀገር ውስጥ ተፈናቃዮችን የተሳትፎ መጠን በሚመለከት ባወጣው የመጀመሪያ ደረጃ ሪፖርትም አስረድቶ ሊወሰዱ ስለሚገባቸው እርምጃዎችም ምክረ ሀሳብ መስጠቱም የሚታወስ ነው። በተጨማሪም ጥፋተኛ ቦኖሶች ላይ በአፋጣኝ ምርመራ በማድረግም ተጠያቂነታቸው እንዲረጋገጥም ጠይቆ ነበር። ቦርዱ ምርጫውን በአግባቡ ማከናወን እንዲቻል የሚስተዋል የተባለውንም የበጀትና የተሽከርካሪ እጥረት ችግር ለመቅረፍ መንግስት ተገቢውን ትኩረት መስጠት እንዳለበትም አሳስበዋል። ኢሰመኮ ውይይቱን አስመልክቶ ባወጣው መግለጫ እንዳይከሰቱ ያላቸውን እክሎች ባይገልጽም በ2013 ባወጣው ሪፖርት ግን ዘርዝሯቸው ነበር። ኢሰመኮ በሪፖርቱ በምርጫው መዳረሻ ቀናትና በምርጫው ዕለት ክትትል ባደረግንባቸው በተወሰኑ የምርጫ ክልሎችና ጣቢያዎች ከምርጫው ዕለት ጥቂት ቀናት በፊት በምርጫው ዕለትና ከምርጫው ቀን በኋላ የደረሱትን የሰብዊ መብት ጥሰቶችን ገልጾ ነበር። የሰው ህይወት መጥፋትና የአካል ጉዳት ተገቢ ያልሆነ የሆነ ስር በመራጮች ላይ የደረሰ ማስፈራራት በምርጫ ታዛቢዎችና ጋዜጠኞች ላይ ስለደረሰ መጉላላትና ማዋከብ የምርጫው ሂደት ለአካል ጉዳተኛ ሰዎች ያለው ተደራሽነትና የሀገር ውስጥ ተፈናቃዮችን የተሳትፎ መጠን በሚመለከት ባወጣው የመጀመሪያ ደረጃ ሪፖርትም አስረድቶ ሊወሰዱ ስለሚገባቸው እርምጃዎችም ምክረ ሀሳብ መስጠቱም የሚታወስ ነው። በተጨማሪም ጥፋተኛ ቦነሶች ላይ በአፋጣኝ ምርመራ በማድረግም ተጠያቂነታቸው እንዲረጋገጥም ጠይቆ ነበር። ቦርዱ ምርጫውን በአግባቡ ማከናወን እንዲቻል የሚስተዋለውንም የበጀ ትና እና የተሽከርካሪ እጥረት ችግር ለመቅረፍ መንግስት ተገቢውን ትኩረት መስጠት እንዳለበትም አሳስበዋል። ወደ ተመልካቾቻችን ለእሳቱ የነበረ መረጃ የሚመስል ነበር። አብራችሁም ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንግራይ ድረስ መልካም ቆይታ።